እንሽጥላቸው ሲያሉ ማለት አልሰማሽም? ጦርነት ላይ ጥይት ጨርሰው አሉ የቡታ ጅራል ናቸው። የእኛን እንሽጥላቸውስ አለ። አንድ ነገር ልንገራችሁ ሁላችሁንም ማለት ነው፣ እዚህ ቤት ያላችሁ በሙሉ ሁላችሁም ከዚህ ሀገር ከኢትዮጵያ የተሰደዳችሁበትን ለእናታችሁ ወር፣ ለአባታችሁ፣ ለወንድማችሁ፣ ለወንድማችሁ ደብተር መግዣ፣ ለአባታችሁ በሬ መግዣ ያለችሁ የሆነ ነገር መነሻ ተቸግራችሁ ሊሆን ይችላል፣ ምናልባት የሄዳችሁት እዛ። ከሄዳችሁ በኋላ ግን ሁላችሁ ይህንን ምክር ልብ ብላችሁ ስሙት። እዛ ከሄዳችሁ በኋላ ሁላችሁ የሄዳችሁበትን ዓላማ ፕሊስ አትርሱት። የሄዳችሁበትን ዓላማ አትርሱት። አላማ አላችሁ ሁላችሁም፣ ከሀገራችሁ የወጣችሁበት የተሰደዳችሁበት እናታችሁን የናፈቃችሁበት አባታችሁን የናፈቃችሁበት ሀገራችሁን የናፈቃችሁበት የሀገራችሁ የሆነ ነገር እንኳን የናፈቃችሁ አመት ባልን ይብን ፋሲካን፣ ኢድን ከሰው ሀገር ላይ ነው ያከበራችሁት እና ይህን አክል መስዋዕትነት የከፈላችሁለት ነገር ከአንዱ ሁላችሁም የሄዳችሁበትን አላማ በያንዳንዱ ቅስፈት በያንዳንዱ ነገር አትርሱ ሁልጊዜ ችግር ስትከፉ በተለይ በተለይ በእኛ ስትከፉ በእኛ ስትናደዱ፣ ሁልጊዜ ምንም ጣባችሁ መስላችሁ የሄዳችሁበት አላማ ይግባችሁ። በቃ ከሀገር የተሰደዳችሁበት አላማ ይግባችሁ። እሱን አስታውሱት። ለመጀመሪያ ጊዜ ከኢትዮጵያ ስትወጡ ቦሌ ኤርፖርት ላይ ወይ እናታችሁን አቅፋችሁ ሊሆን ይችላል ወይ አባታችሁን አቅፋችሁ ወይ ወንድማችሁን እህታችሁን አቅፋችሁ ያለቀሳችሁትን እምባ ቸው ብላችሁ ያለቀሳችሁትን ሰው አስታውሱት። ይህን ነው መመክራችሁ። በጣም ነው የምወዳችሁ። አሜን አሜን። አባ ከፋይን ከ ኑርልኝ፣ ወንድማችን ሁሌም እየሳቅን የኔ መልካም ሰው ኑርልኝ። አባህሪ ታች ያላችሁ በጽሁፍ መልካም ምኞታችሁ የምትመኙልኝ በሙሉ እግዚአብሔር ያክብር ነው፣ በጣም ነው የማመሰግነው። ክበሩልኝ። ለኛም ኬክ ስላበልሃን ቀበልሻለሁ ስንኬክ መጥቼ በላው ትቆ ለነገ ለራሱ ይቀመጣል። አ አስቀምጥልሃለሁ ይቆርሽ ታው ስትሬት ተቀምጣችሁ ኖርማል ላይቭንም እያያችሁ ያያያችሁ እየተከታተላችሁ ያላችሁ ውድ ቤተሰቦች እናንተን ካገኘው ኢቨን ዛን ድሮ አንድ ዓመቴ ነው እና በዚህ ዓመት ውስጥ ብዙ ነገር አስተምራችሁኛል። ብዙ ነገር ሆኝላችሁ ሆናችሁልኛል። ተዋልዶ ተዛምዶ ከኖረ ሰው በላይ ዘመዶ ናችሁልኛል። እንደ ታላቅ መክራችሁኛል፣ እንደ ታናሽ ታዛችሁኛል፣ እንደ እናት አዝናችሁልኛል፣ እንደ አባት መቆጥታችሁኛል። ሁላችሁንም በልብ አድርጌ አመሰግናለሁ። በጣም ብዙ ነገር ያየውባችሁ ቤተሰቦች ናችሁ። ሁላችሁ እጅግ መልካሞች ናችሁ። ይህ መልካምነታችሁን እግዚአብሔር ቁጥሩ አይቶላችሁ ከእናት ከአባቶቻችሁ ከቤተሰቦቻችሁ ጋር ደግሞ እንደዚሁ በፍቅር የምታሳልፉ ሰዎች እግዚአብሔር ያደርጋችሁ። የሰው ማንነቱን ያስተማራችሁ ነው እናንተ ናችሁ። ሰው ማለት ለሰው ልጅ ምን ማለት እንደሆነ ያስተማራችሁ እናንተ ናችሁ እና ሁላችሁንም እጅግ ከልብ አድርጌ ነው የምወዳችሁ። እጅግ ከልብ አድርጌ ነው አመሰገናችሁ። ሁላችሁም የማታ እንጀራችሁ ይመርላችሁበት ነገር አትጡ። ወደ ሀገራችሁ ገብታችሁ እግዚአብሔር እረፍት የሚባለውን እረፍት የሚሰጣችሁ ሰዎች ያደርጋችሁ። በጣም ወዳችሁ። እውነት እኔ ወደዚህ ወደ ዩትዩብ ከመጣው አንድ ዓመት ሆነኛል። በዚህ አንድ ዓመት ውስጥ ብዙ ነገር ሆኖኛል። ደግሚ እንደምናገረው በአንድ ዓመት ውስጥ እንግዲህ ቤተሰብ መመስረት እንኳን ባይቻል እናንተ ቤተሰብ ሆናችሁ ልኛል። ቤተሰብ እናት ሆናችሁ ልኛል። አባት ሆና ወንድም እህት ሆናችሁ ልኛል። ኢቨን የእኔ ክፋት አይኔ ላይ ፊቴ ላይ እስኪታወቃችሁ ድረስ አውቃችሁኛል። እኔ እውነት ለእናንተ ቃላት የለኝም። አብሬያችሁ አብራችሁ እንግዲህ የተወለድኩበትን ቀን እንኳን ተወለድክ ብላችሁ የኔን ደስታ ደስታ ደስታችን ነው ብላችሁ ስላከበራችሁልኝ በጣም አድርጌ ነው ማመሰግነው። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። እግዚአብሔር የምትፈልጉትን ነገሮች በሙሉ ያሳካላችሁ፣ ክፉ ነገር ከህይወታችሁ ያደረገላችሁ፣ የምትፈልጉት ነገር ሁሉ ይሆንላችሁ፣ የልባችሁ መሻት ከኃጢአት ከክፋት ውጭ ሁሉም ነገር ይሳካላችሁ፣ በሰላም ወደ ሀገራችሁ መታችሁ በሰላም ከቤተሰቦቻችሁ የምትቀላቀሉ ያደርጋችሁ። ወንድሜ እንኳን ተወደድ። ቀኒ ዘመን የአማረ የተዋበ እግዚአብሔር የማትስላን እድሜ ይስጡ። ቀሪ ዘመሬ የአማረ የተዋበ የሰመረ፣ ዓለም ላይ አሉ የሚባሉ መልካም ነገሮች ወደ አንተ የሚመጡ ሊሆን፣ ክፉ ነገሮችን ያርቅልህ እግዚአብሔር። ረጅም እድሜና ጤና ይስጥህ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ ከፍ ሲል እንዴት ትልቅ እንዳባትም እንዴት ትንሽ ሆና ምክርት መክረናለህና ይህንን አስተሳሰብህን ደግሞ ባህልህን፣ እምነትህን ሁሉን ነገር በዚህው እንድትቀጥልበት ፈጣሪ የልብህ አይቀየር። የምር አሚን። እናቴ ችግር የለውም እንደ ታላቅ ወንድምሽ ከፈለግሽ እንደ ታላቅ ወንድምሽ አራ የምር አው ደስ ይለኛል የምር። ምንም ነገር ሳትፈሪ ምንም ነገር ሳትደብቂ ነገሪኝ ከፈለግሽ ደስ ይለኛል የምር የርድዬንእ፣ በጣም ነው የምወዳት በጣም ነው ማከብራት። እውነን ለመናገር በእርግጥ እኔ እንደዚህ ሚዲያ ላይ በጥቼ የመናገር አቅም የለኝም፣ ግን በጣም እንቁ የሆነች ሴት ናት። እግዚአብሔር አምላክ እስከመጨረሻው ድረስ ባርኮ እንዲሰጥህ መልካም ምኞቴ ነው። አንተም እግዚአብሔር አምላክ የሰጠህን አንደበት እሱን እንድታገለግልበት ይፍቀድልህ። በጣም ነው ማከብር በጣም ነው ማወደል። እግዚአብሔር ያክብርልኝ። ስለ መልካም የሚሆንሽ በሙሉ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ፣ ኑርልኝ አንቺ። ቪዲዮውን ምድረ ከብድ የሰራትን በጣም ነው የሚያምረው በጣም በጣም እግዚአብሔርን ራሴ አስር ጊዜ እያየሁ ነበረ እያቆምኩት። ተዘጋጅን ከሆነ አትለኝም ሸጥቀበሚቀጥለውእኔማ በሚቀጥለው ብዬ ገና ስንት ነገር እንሰራለን ብዬ ቡታ ጅራ ነ ለካ አባቴ መጣለው። እዛ መልካም ልደት ብያለው። አመሰግናል እኔ አባት እግዚአብሔር ያቆረሰ እኮ። ወይኔ ወይኔ ወይኔ፣ በጣም ነው የምወድክ። በጣም ነው ማደ በጣም ነው የምትመቸኝ? እና ቪዲዮዎች ላይ በጣም አውሊም ነው የማየው እናንተም ጓደኛ በጣም ትመችኛ ያለሽ የእውነት ማለት ነው። እና ደግሞ እንኳን ተወለድክልን መልካም ልደት፣ መልካም ልደት፣ እድሜ ጤና ከዚህ በላይ በላይ